ንቅል ግንፍል ያለ ሕዝብ አደባባይ ከመገኘቱ በፊት እንዲህ ለጋራ ትዕይንት በጋራ ከትሞ ከተሞችን ከማጥለቅለቁ አስቀድሞ አያሌ ተማጽኖዎችን ያቀርብ ነበር። ስሙኝ ብሎ በየደጃፉ አድምጡኝ ብሎ በየዘርፉ፣ የጆሮ ያለህ እያለ በየመስሪያ ቤቱ የመንግስት ያለህ እያለ በየሰፈሩ ተማጽኖ ነበር። መምህራን ደመወዛቸው ሳይከፈል ከአንድ ዓመት በላይ ሲያልፍ አረ የላባችንን ዋጋ ብለው ለምነዋል። አረ የሰራንበትን ክፈሉን ብለው መንግስትን ተማጽነ ተጠቅመዋል ጆሮውን በጥጥ ደፈነ። ሐኪሞች የሚሰሩባቸው ሆስፒታሎች በኤሌክትሪክና በውሃ እጦት ምክንያት ሲስተጓጎሉ መላ እንዲፈለግ ለወራት ጠየቁ። የመንግሥት ሠራተኞች መንግሥትን ተሸክመን ደሞዝ ሳይከፈለን መዝለቅ ደከመን አሉ። የኑሮ ውድነት የህዝብ ጭንቀት በረታ። በመንግስት መስሪያ ቤት አንዲትም ነገር ያለው ጉቦ የማትፈጸም ሆነች። የግብርና የጉምሩክ ቢሮዎች፣ የደህንነትና የፖሊስ ስራዎች ለዝርፊያ የሚሰጡ የፈቃድ ወረቀቶች ሆኑ። በእነዚህ መስሪያ ቤቶች ውስጥ መግባት ገነትን በምድር መውረስ፣ ምቾትንም መጎናጸፍ ተደርጎ ተቆጠረ። ወንጀለኞች በዙ፣ ማጅራት መቺዎች ተበራከቱ። ከዚህ በኋላ ህዝብ ጠየቀ። እጄ ላይ ምን ቀረኝ አለ። ምሬቱን በልቡ በደልን በማጀቱ ይዞ የሚቆይበት ዘመን እያበቃ መሆኑንም ተግባባ። እናም ፖለቲከኞች ሳይሆኑ ችግሩ ፓርቲዎች ሳይሆኑ ብሶቱ፣ በደሉ ከቤት ፈንቅሎ አስወጣው፤ የጆርጂያን አደባባዮችም ሞላ። ጆርጂያውያን በሙስና የነቀዘ በዘመድ አዝማድ አሰራር የኖረ ያደህያቸውና ጎረቤት ያሳጣቸው ፕሬዚዳንትን ከተሸከሙ ስምንት ዓመት ሊደፍኑ በተቃረቡ ጊዜ ሸክሙ ከበዳቸው። ይህን ሰው ስሙን እስኪያቱ ሲጠሩት ኤድዋርድ አምብሮሲስ ዚ ሺቨርናዜዝ ይሉታል። ሰውየው እየሰረቃቸው እየገደላቸውና ከጎረቤትም እያጣላ መሰደጃ እያሳጣቸው ደሞዝ እየከለከላቸው ኑሮ እያስወደደባቸው የዳቦ ጥያቄያቸውን እያጣጣለባቸው ከርሞ በመጨረሻ የአገራቸውን ትላልቅ መንግስታዊ ኮርፖሬሽኖች ሊሸጥ ሲል ደረሱበት። ከዚያ በኋላ ተባብረው ተነሱበት። ቻልንህ፣ ተሸከምንህ፣ አሁንስ በቃ ብለው የጽጌሬዳ አበባ አብዮት ያሉትን አመፅ አቀጣጠሉ። አመፁ ኃይል አይጠቀምም፣ ጉልበትም ስልቱ አይደለም፣ ጥይት አይተኮስበትም፣ ጠመንጃ አይነገትበትም፣ ገዳይ ወዳለሁ ተብሎ አይዘፈንበትም። በሰለጠኑና በተማሩ ሰዎች የሚመራ ነው። በእጃቸው የያዙት ቦምብና ስናይፐር ሳይሆን የጽጌሬዳ አበባ ነበር። አበባ የጨበጡት እጆቻቸው የፕሬዚዳንታቸውን መነሳት የሚጠይቁት መፈክሮቻቸው ተቀናጅተው ሰላማዊ ጥያቄዎች ዓለምን አሳመኑ። የመንግስታቸው ግፍ ያንገሸገሻቸው ዜጎች ወልዳ ከተኛች ራስ አልጋ ላይ ከዋለ ታማሚ ለአቅመ ሰልፍ ካልደረሰ ሕፃን በስተቀር ሁሉም የአገራቸውን ከተሞች አጥለቀለቁ። የአገሪቱ ህዝብ በአገሪቱ ልሂቃን ተስፋ ቆርጧል። የፖለቲካ ልሂቁ የተከፋፈለ አቅም የሌለውና በአገዛዙ በጥቅም የተደለለና የኮበለለ መሆኑን ተረድቷል። ተማሪዎች በወላጆቻቸው ላይ የሚደርሰው በደል ዝም እንዲሉ የሚፈቅድላቸው አልሆነም። የተለያዩ ማህበራት በፖለቲካ ኤሊቱ ደካማነትና መከፋፈል ተስፋ ቢቆርጥም የራሳቸው ኃይል መፍጠር እንደሚያስፈልጋቸው አመኑ። በቀድሞዋ ሶቪየት ህብረት ውስጥ ብቻ ሳይሆን በዓለም የግራ ዘመን ፖለቲከኞች ላይ ባሳረፈው ተጽዕኖ ትውልድ የሚዘክረው ኤሊች ሌኒን ውጤታማ አብዮት ማካሄድ ከፈለግህ አሁኑኑ ድርጅት ይኑርህ ሲል የነበረውን መርህ በሚገባ የሚያውቁት ጆርጂያዎች ተነሱ። ኤድዋርድ ሼፈርናዚዝን ሲያስወግዱ ቤታቸው በአደባባይ አዳራቸው በጎዳና ላይ ሊሆን ተንቀሳቀሱ። በእርግጥም ፕሬዚዳንቱ አስመርሯቸዋል። ጆርጂያ ከሶቪየት ህብረት ፍርስራሾች አንዷ ነች። የነ ጆሴፍ ስታሊን አገር የነ ላቭሬንቱ ቬሪያ ምድር የነ ዲሚትሪ ሼፕሎቭ የትውልድ መንደር ጆርጂያ ሶቪየት ኅብረት ከተባለው ግዙፍ አገር እንድትገነጠል ያደረገው ፖለቲካ በሞስኮ ተጸንሶ ሲወለድ ኤድዋርድ የኅብረቱ የውጭ ጉዳይ ሚኒስትር ነበር በሌላ አገላለጽ ሚካኤል ጎርባቾቭ ሶቪየት ኅብረትን ሲያፈርስ እሱ የውጭ ጉዳይ ሚኒስትር ነበር። ጎርባቾቭ ፔሬስትሮይካና ግላስኖስ ብሎ በፖለቲካ ሪፎርምና የኢኮኖሚ ለውጥ ሰበብ ሶቪየት ኅብረትን ለምዕራባውያን አፈራርሶ ሲሰጥ ዓለም ከዚያች የቀድሞ አገር ጋር የሚገናኘው በዚህ ሰው በኩል ነበር። የቀድሞው የሶቪየት ኅብረት መሪ ይህንን የውጭ ጉዳይ ሚኒስትሩን ሲያደንቀው ፔሬስትሮይካዬ በሚገባ የገባው የለውጥ አርበኛ እያለ ነበር።

ሚካኤል ጎርባቾቭ ይሉት መሪ ትልቅ አገር እንዲትፈራርስ ያደረገውንና ለምዕራባውያን እጅ መንሻ ለኖቤል መሸለሚያ ብሎ ፔሬስትሮይካና ግላስኖስ የሚባል ፖለቲካን በሶቪየት ምድር ሲተገብር የህብረቱ አባል የነበሩት ሁሉ የየራሳቸውን ግዛት ይዘው አገር ለመሆን ተበታተኑ። ጆርጂያም እንዲሁ አደረገች። እንደ ቦሪስ ያሊስቲን ያሉ የሩሲያ ፖለቲከኞች አገራቸውን ይዘው ሲቀጥሉ፣ ዝቪያድ ጋማሳሁሪዳ የተባለው የጆርጂያ ዝነኛ ሰው የአገሪቱ የመጀመሪያው ፕሬዝዳንት ሆኖ ተመረጠ። ሰውየው ወትሮም የነጻይቱ ጆርጂያ ቀንቃኝ ነበርና ራውንድ ቴብል በተሰኘው ፓርቲው አማካኝነት መንግስት ለመሆን ምርጫ ተወዳደረ። ይህንን ሰው በቦልሸቪክሶች የጭቆና ዘመን የነበረውን ተጋድሎና ተጽዕኖ የምታውቀው ጆርጂያ የመጀመሪያ ፕሬዚዳንቷ አድርጋ ስትመርጠው አላቅማማችም። ይህ ሁሉ ሲሆን ኤድዋርድ ሸቨርናዜዝ በሞስኮ የሚካኤል ጎርባቾቭ የውጭ ጉዳይ ሚኒስትር ነበር። ሆኖም አገር እየፈረሰ ሁሉም ወደ የጎሬው እየገባ መሆኑን ሲያውቅና የአለቃውን መንግስት ሲፈርስ ከሞስኮ ወደ ትብሊሲ ተጓዘ። አዲስ በተመሰረተው የጆርጂያ መንግስት ውስጥም አፈ ጉባኤ ሆነ። እሱ በአፈ ጉባኤነት የሚመራው ዝቪያድ ጋምሳ ሁሪዳ በፕሬዚዳንትነት የሚያስተዳድረው መንግስትም ምንም እንኳን በምርጫ ስልጣን የያዘ ቢሆንም ከስምንት ወራት በላይ መቆየት አልቻለም። በአገሬው አቆጣጠር 1992 ላይ መፈንቅለ መንግሥት ተደረገበት። እሱም ወደ ቺቺኒያ ኮበለለ። ከዚያ በኋላ ነው እንግዲህ ኤድዋርድ ሸቨርና ዜዝ ወሳኝ ሰው ሆኖ የሚከሰተው። የተፈነቀለውን ፕሬዚዳንት ለመተካት በተካሄደው ምርጫ ሸቨርናንዴዝ አሸነፈ። እሱም እንኳን ደስ አላችሁ ብሎ በሕዝብ ፊት ብቅ አለ። የጆርጂያ ህዝብ ሆይ እንኳን ደስ አለ። መጀመሪያ ይህንን ሉዓላዊ አገር ለመመስረት በመብቃትህ ልትኮራና ልትደሰት ይገባል። አሁን ጉዞ ወደፊት ነው። ወደፊት የምናደርገው ጉዞ ደግሞ ጎዳናዎቹ ሰላም፣ ልማትና ነጻነት ናቸው። ስለ ጆርጂያ ነጻነት የሚያወራው ኤድዋርድ ለሶቪየት ህብረት አንድነት ሲባል አያሌ ጆርጂያውያንን የጨፈጨፈውን ኮሚኒስት ፓርቲ ሲያገለግል ነበር። ገና በልጅነቱ ይህንን ፓርቲ ሲቀላቀል ከስታሊን በላይ ፖለቲከኛ፣ ከሶቪየት ህብረት በላይ አገር የለም ብሎ በጆርጂያ የሚነሱ የነጻነት ጥያቄዎች ለማፈን ሲሰማራ የነበረውን የሞስኮ የፖለቲካ ኢሊት ሲያገለግል ነበር። ሆኖም ልምዱ ይጠቅመናል ያሉ ሰባ በመቶ ድምፅ ሰጪዎች የጆርጂያ ፕሬዝዳንት እንደሆን መረጡት። ከሶቪየት ህብረት 15 ፍራሽ ች አንዷ የሆነችውን አገር ለመምራት የተረከበው ኤድዋርድ መንግሥታዊ ብልግናውን የጀመረው ብዙም ሳይቆይ ነበር። የአገር ክህደቱን የጀመረው የሶሺ ስምምነት በሚባለው ውል የአገሩን ትልቅ ግዛት ለደቡብ ኤሲያ አስረክቦ ሲገባ ነው። ቀጥሎም ውጊያ ማካሄድ ዋና ሥራው ሆነ። ጉልበት የማስተዳደሪያና የመግዣ መሳሪያው ተደረገ። በሚወስደው ኃይል የበዛበት እርምጃ ለእሱ ፕሬዚዳንትነት አንገዛም ያሉ ኃይሎች በየፊናቸው ተደራጁ ደረጁ። በ1992 ነሐሴ ወር ላይ አብካዚያ ከተባሉ ተቃዋሚዎች ጋር ውጊያ ከፍቶ ተሸነፈ። ይህኛውን ጦርነት ተሸንፎ ያልጠገበው ታማኝነታቸው ለተፈነቀለው ፕሬዚዳንት ዝቬያድ ካደረጉ ኃይሎችም ጋር ተዋጋ። እነዚህኞቹ አንተ ፕሬዚዳንት አይደለህም፣ ለአንተም እውቅና አንሰጥም ብለው አንታዘዝህም አሉት። ከእነዚህም ጋር አስከፊውን ጦርነት ለሦስት ዓመታት አካሄደ። ይህ ሰው ካልተወገደ ነፃነታችን አይረጋገጥም ያሉ የአገሪቱ ሰዎች ፕሬዚዳንቱን ሊገድሉት ብዙ ሞከሩ። መኪናው ላይ ባጠመዱት ቦምብ ሳቱት። ከዋለበት ሲመለስ ደፈጣ አድርገው ሊቀሉት ሞክረው ሳይሳካ ቀረ። ከፓርላማ ስብሰባ ወጥቶ ወደ ቢሮው ሲገባ ጠብቀው ቢተኩሱበትም ጥይት ሳያገኘው አመለጠ። በመንገድ ላይ ሲያልፍ በሞተርሳይክል የተከተሉት ገዳዮች መኪና ላይ ቦምብ ጥለው ቢሮጡም ሁለቱን ጠባቂዎቹን እንጂ እሱን አላገኙትም። የድመት ነፍስ ያለው የሚመስለው ኤድዋርድ ሸቨርናዜዝ ደጋግሞ ሞትን አመለጣት። ከጎረቤቶቹ ጋር ያለው ግንኙነትም ግጭትና ትንኮሳ የበዛበት ሆነ። ለአገሩ ሉዓላዊነት ግድ የለሹ ኤድዋርድ የሩሲያ ሰራዊት በጆርጂያ ምድር ጦር ሰፈር እንዲኖረው፣ ጆርጂያውያንንም እንዲገድል ፈቀደ። ይህን ለምን አደረግህ ሲባል የአውሮፓ ሕብረት አባል መሆን ስለምፈልግና ከአሜሪካም ጋር መወዳጀት ስለምሻ ሩሲያ እንዳትጣላኝ ማባበያ ነው አለ። ስለ አገርና ሕዝብ ግድ የማይላቸውን እየሾመ በህዝብ ሳይሆን በእሱ የተመረጡ ሰዎችን በፓርላማ እያስቀመጠ እያስጨበጨበ መኖርን መረጠ። ኤድዋርድ በ2002 የኔቶ አባል መሆን አማረው። በርግጥ ይህ በድንገት ውል ብሎት የተመኘው አልነበረም። የአገር ውስጥ ጫናውን መቋቋም ተስኖት ለስልጣኑ ማስግቶት የተመኘው ነገር ነው። የኔቶ ፊት አውራሪዎች ምዕራባውያን ደግሞ ኔቶን መቀላቀል የምትሻ ከሆነ የአገርህን መንግስታዊ ሀብቶች ለግለሰቦች ሽጥ ብለው የተለመደውን የገበያ ፖለቲካቸውን ይዘውለት ቀረቡ። ይህ ሁሉ ከመሆኑ በፊት ግን ጆርጂያን የሌቦችና የሙሰኞች ምድር አድርጓታል። ታማኞቹ ቤተሰቦቹና መሰሉ ወገኖቹ የሚዘርፉት የጆርጂያ ሀብት በዝምታ ታልፏል። ሹመት የሚሰጠው ከወገኖቹ መርጦ ነው። በዚያች ሀገር የማይከፈልበት ሙስና የማይሰጥበት አንድም አገልግሎት ጠፋ። በአገዛዙ ውስጥ ዘመድ የሌለው አሊያም በኪሱ ገንዘብ ያልቋጠረ ተርታውና ከርታታው የጆርጂያ ሰው መንግሥታዊ አገልግሎት ማግኘት ተሳ ነው። ፕሬዚዳንቱ የአገሪቱን ሀብት ባልተገባ እኳን መራው የማይጠበቅበትን ኢንቨስትመንት የማያስፈልግን ብልጭልጭ ስራ ልማት ነው እያለ መናገር ጀመረ። በ2002ና በ2003 ግን የጆርጂያውያን ትዕግስት እያለቀ እየተሟጠጠ መሆኑ ይፋ መሆን ጀመረ። But he's seen as having failed to tackle corruption in Georgian politics and business.

በጽጌረዳ ተመስሎ ነበር የተነሳው። በዚያ የተከፋፈለ የፖለቲካ ሊቅ ባለባት ጆርጂያ መንግስታዊ ያልሆኑ ድርጅቶች ይህንን ኃላፊነት ለመወጣት ተነሱ። ኤድዋርድ ከምዕራባውያን ጋር ወዳጅ መሆኑን ለማስረገጥ በርካታ የሲቪል ማህበረሰብ ተቋማትን በጆርጂያ እንዲንቀሳቀሱ ፈቅዶ ነበር። እጅግ የበዙት ኤንጂዎች በተለይም ከአሜሪካ መንግስትና ተራድኦ ድርጅቶች የበዛ ገንዘብ ማግኘት ቻሉ። በተለይም የፈረንጆቹ ሚሊኒየም ከገባ በኋላ የውጭ እርዳታዎች ሁሉ ከመንግስት ይልቅ ለነዚህ ለእነዚህ መንግስታዊ ላልሆኑቱ ድርጅቶች የሚሰጥ ሆነ። ድርጅቶቹ ዋነኛው የገንዘብ ምንጫቸውን ከምዕራቡ ዓለም አድርገው በ202 የበጋ ወራት በአገራችን አንዳች ለውጥ አያስፈልግም ወይ ሲሉ መከሩ። አገራችን እየደህየች ነው። መንግሥት ሠራተኞች ደመወዝ እየተከፈላቸው አይደለም። ጡረተኞች ባገለገሏት አገር ገንዘባቸው እየተሰጣቸው አይደለም። ፕሬዚዳንቱ ደግሞ ካልሞተ በቀር ስልጣን እንደማያስረክብ እየታየ ነው። በዚህ መሀል ግን ጆርጂያውያን እየሞቱና እየደህዩ እየቀጠሉበትም ያለው መከራ ውስጥ ነው። አንዳች ነገር ማድረግ አይገባንምን ሲሉ መላመቱ። ቢተኮስብንም ሳንተኩስ፣ ብንተነኮስም ሳንተነኩስ ይህንን አገዛዝ ከህዝባችን ትከሻ ላይ ገለል የማድረጊያ ስልትን ቀይስ አሉ። ይህንን ሰላማዊ እንቅስቃሴ የምንመራበት ሚዲያ ያስፈልገናል ሲሉ ተወያዩ። እናም ሩስታቭ ቱ የተሰኘውን የቴሌቪዥን ጣቢያ በአጋርነት ያዙ። የጋመው የአመፁ ፍምሳትም የሚቀጣጠልበት ወቅት ተመረጠ። ይሄ ጊዜም ኤድዋርድ በድጋሚ ፕሬዚዳንት ሆኜ ተመርጫለሁ እያለ የሚቀልድበት ምርጫ እንዲሆን ተወሰነና በ2003 የሚደረገው የፓርላማ ምርጫ ትክክለኛ ወቅት ነው ተብሎ ተወሰነ። በአጽንኦት የተመከረበት ጉዳይ አብዮታችን ሰላማዊ መሆን አለበት የሚለው ነው። ለዚህ ምልክት ይሆን ዘንድ የጽጌሬዳ አበባ በእጃችን እንይዛለን አሉ። ከዚህ በፊት ግን ይህም ከመሆኑ አስቀድመህ ስልጣን ልቀቅ፣ ምርጫው ላይ መወዳደሩ የሚቅርብህ ብለው ጠየቁት። ሰልፍም አካሄዱ። እሱ ግን የምለቀው ስልጣን፣ የማልወዳደርበት ምርጫ የለም ብሎ በአቋሙ ጸና። ሰልፍ በሚያስተባብሩት ላይም ዛተባቸው። ምንድን ነው እየተባለ ያለው? ስልጣን ልቀቅ ነው። ለምን በምርጫ አጥሉኝም እንድታውቁት የሚፈልገው ዛሬ የጆርጂያ ፕሬዚዳንት ኤድዋርድ ነው፣ ነገም በህዝቡ የሚመረጠው ኤድዋርድ ጆርጂያን ይመናል። የህዝብ ጥያቄን አልሰማም ያለው ፕሬዚዳንቱ እንዲህ ካለው እብሪቱ ጋር እስከ ምርጫው ቀን ደረሰ። የታቀደውና በአምባገነናዊ አገዛዝና ሙስተኛ መስተዳድሩ ላይ የሚደረገው የሰላማዊ ተቃውሞ እንቅስቃሴም ቀኑ ባተ። ምርጫው ተደረገና ኤድዋርድ አሁንም ፕሬዚዳንት ሆኜ አሸንፋለሁ አለ። ከዚያም ባለጽጌረዳዎቹ አብዮተኞች አሁን የምትነሱበት ወቅት ነውና አደባባዮች ክፍት ሆነው ይጠብቋችኋል ሲሉ ሩስታፍቱ በተባለው ቴሌቪዥን ለህዝባቸው ጥሪ አቀረቡ። የጆርጂያ አደባባዮች ጠጠር መጣያ እስኪጠፋ ድረስ በአገር ወዳድ ዜጎች ተሞሉ። ጭካኔ መገለጫ የሆነው ፕሬዚዳንታችን ወደ እኛ የሚተኩሰው ባሩድ እንደሚበዛ እናውቃለን። በእጃችሁ የያዛችሁት ጽጌረዳም በጭካኔ የሚተኩሱትን ጥይቶች እንደማይከላከሉላችሁ እሙን ነው። ግን ግራችሁን ሲመቷችሁ ቀኛችሁን ስጡና ድልን ተጎናጸፉ፣ ቴሌቪዥኑ ያሰራጨው መልእክት ነበር። ሰዎቹ የተጠሩት ዜጎች የታዘዙትን አደረጉ። ምድረ ጆርጂያን አጥለቀለቁ። ሌሊቱ አይጨልማቸውም፣ ዝናቡና በረዶው አይቀዘቅዛቸውም የፀሐይ ግለት አይበግራቸውም። የኤድዋርድ ወታደሮች በትር አያስበረግጋቸውም። በቃ፣ ከእንግዲህ በቃ! የመፈክራቸው ጩኸት እስከ አርያም ተሰማ። መንግሥታዊ ያልሆኑት ድርጅቶች ያስተባበሩት ተቃውሞ የምርጫ ታዛቢዎች ባወጡት ሪፖርት ተደገፈ። የምርጫ ታዛቢዎቹ ፕሬዚዳንት ኤድዋርድ ኮሮጆ መስረቁን፣ ምርጫ ማጭበርበሩን ገለጹ። እሱ ግን አሁንም አሸንፊያለሁ፣ ድል አድራጊነት መለያዬ ነውና በጦር ሜዳ ያሳካሁትን ድል በምርጫም እየደጋገመው አሁንም ቀጥ እያለሁ አለ። ለድጋሚ ፕሬዚዳንትነት ቃለ መሐላ ላይ የሚፈጽምበት ቀንም አሳወቀ። ሆኖም ተቃዋሚዎቹ ሰልፈኞች አይለዋል። ባለ ሮዝ አበባዎቹ የኤድዋርድን ጠመንጃዎች አሸንፈው ቃለ መሐላ በሚፈጸምበት ዕለት የፓርላማውን አጥርና ግቢ ጥሶ የመግባት እቅድ ነደፉ። እቅዳቸውን ተግብረው ፓርላማውን ጠርምሰው ሲገቡ ፕሬዚዳንት ኤድዋርድ ከጠባቂዎቹ ጋር ለጥቂት ሮጦ አመለጠ። ይህ በሆነ በማግስቱ የአገሪቱን ተቃዋሚዎች ሁሉ ቤተ መንግሥት ጠራቸው። ኑ እንነጋገር ብሎ ሲጋብዛቸው ጤናውን የተጠራጠሩ ቢኖሩም አመፀኞቹ ግን ድል እያደረጉ እንደነበር እርግጠኞች ሆነዋል። እንደተባለውም ኤድዋርድ ሸቨርናዜዝ ስልጣኑን ተረከቡኝ ብሎ አወጀ። ጆርጂያውያን ይህንን ድል የተጎናጸፉት ሀያ ቀናትን ብቻ በወሰደ ሰላማዊ ሰልፍ ነው። በእርግጥ ሸቨርናዜዝ ኃላፊነት የሚሰማው ሰው መሆኑን አሳይቷል። ሰራዊቱን ሕዝብ ላይ እንዲተኩስ ከማዘዝ ይልቅ ስልጣን አልለቅም ብሎ አገሪቱን የደም ምድር ከማድረግም በፊት ለሱም የወደፊት እጣፈንታ ለአገሩም ደህንነት አስቦ ስልጣኑን በሰላም ለቀቀ። በመውጫ ንግግሩም አለ፣ ይህንን ያደረግኩት ደም መፋሰስን ለማስቀረት ነው። በስልጣን ምክንያት የሚሞትንና የሚገደልን ሰው እንዳይኖር በማሰብ ነው። አንገድልም አናቆስልም፣ ስልጣን እንለቃለን ብሎ ይፋ አደረገ። በእርግጥም ይህ ለሱ ክብርም ሆኖለታል። ስልጣኑን ከለቀቀ በኋላ መሳደድም ሆነ መታሰር ሳይገጥመው በዚያው በአገሩ በሕይወት ኖሯል። ከአስር ዓመት በፊት ሕይወቱ ያለፈውም በዚያው በአገሩ በጆርጂያ ትብሊሲ ከተማ ውስጥ ነው። የሞተ ዕለትም የአገሪቱ መንግስት ለጆርጂያ ሰላምና ዲሞክራሲ በጎ አበርክቶ የነበረው ሰው በሚል ውለታውን ዘክሮለታል። አንዳንድ መሪዎች እንደ ኤድዋርድ ሸቨርናዚዝ ይሆናሉ። አገራቸውን ምንም እንኳን ቢዘርፏትም ባይሰሩላትም ቢያቆስሏትም እስከ መጨረሻው እንድትወድቅ አያደርጓትም። እኔ ከሞትኩ ሰርዱ አይብቀል ብለው አይጨክኑባትም። በመጨረሻው ሰዓት ባሳመሟት አገር መድኃኒት አዋጥተው ገለል ይላሉ ከዚያም በክብር ይኖራሉ ሳምንታዊውን የአምባገነኖች መዘክራችንን በዚሁ እናጠናቅቃለን መልካሙን ሁሉ እንመኛለን